ቆንጆ ውብና ጀግና ሴት አካል ጉዳት ከምንም ያላገዳት እንደውም ጉዳቷን ተቀብላው ውበቷ አድርጋ የመጣች ጀግና ሴት። አካል ጉዳት በተፈጥሮ ወይም በሰው ሰራሽ አደጋ አማካኝነት ሊከሰት የሚችል ክስተት ነው። አካል ጉዳት ድንገት በአደጋ አማካኝነት የሚከሰት ከሆነ ሁኔታውን ለመቀበል እጅግ ፈታኝና አዳጋጅ ሁኔታዎች ሊፈጠሩ ይችላሉ። ማለትም ከአካል ጉዳቱ በላይ የስነ ልቦና ጉዳቱ እጅጉን ስለሚያመዝን ዛሬ ጠዋት ስልኬን እየነካካሁ አንዲት ሴት ተመለከትኩኝ። ቪዲዮውን ደጋግሜ ያየሁት ደጋግሜ እንዳያደረገኝ ነገር ቢኖር አንዲት ቆንጂዬ ወጣት ሴት ቀኝ እጇን ያጣች ነገር ግን የደረሰባት አካል ጉዳት ከምንም ያላስቆማትን በአንድ እጇ መደበኛ የቤት ስራዎችን ስትሰራ ተመለከትኩኝ። ባየሁት ነገር እጅጉን ተገረምኩ። ያየሁትንና የታዘብኩትን ነገር ወደ እናንተ ውድ ቤተሰቦችም ማጋራት ፈለግኩኝ። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች ይዞ ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ ላይክና ሼር ማድረግ ብቻ ነው። ድሮድሮ ድሮ እንዲህ ሰፋ ያለ ግንዛቤ በሌለበት ሁኔታ አካል ጉዳት ልክ እንደ ፈጣሪ ቁጣ የሚታይበት ጊዜ ነበር። አሁን ላይ በርካቶች ከአካል ጉዳት ጋር መኖር እንደሚቻልና ልክ እንደዚችኛዋ ቆንጆ ሴት ልጅ ሁኔታውን ተቀብሎ እንዴት መኖር እንደሚቻል ያሳዩን ጀግና ወጣቶች በርካቶች ናቸው። ይችን ሴት ስመለከት የታየኝ ጥንካሬዋ፣ ጀግንነቷ ነው በአንድ እጅ ማጨብጨብ አይቻልም የሚባለው አባባል ለሷ ፈጽሞም አይሆንም። ምክንያቱም ደግሞ አይደለም ማጨብጨብና ልብስ ማጠብ፣ ሌሎች ሌሎችንም አድርጋ ስላሳየችን ያውም በግራ እጇ። ነገሩን ላልሞከረው ሰው እጅጉን ከባድ ቢመስልም፣ በድንቅ ብቃት ደግሞ ቀለል አድርገኝ የምትሰራና የምትኖር ጀግና ሴት አለች። ልክ እንደሷ ደግሞ በተፈጥሮ ይሁም በአደጋ አማካኝነት ወይንም በሕመም ምክንያት የመጣን አካል ጉዳት አምነውና ተቀብለው የሚኖሩ በርካቶች ይኖራሉ። አሁንም ግን እነሱ ላይ የተከሰተውን ክስተት የፈጣሪ ቁጣ አድርገውና የእነሱን አካል ጉዳት ከአካል ጉዳት ነጻ የሆነው ሰው ጋር ራሳቸውን በማወዳደርና በማወዳደርና ራሳቸውን በማሳነስ ሕይወታቸውን የሚገፉ በርካታ አካል ጉዳተኞች ይኖራሉ። ይሁንና ይችንና መሰል ጀግና ተጽዕኖ ፈጣሪ አካል ጉዳተኞችን በመመልከት ወደ ቀጣይ ምዕራፍ መሸጋገር ያስፈልጋል። በሀገራችን ኢትዮጵያ እነ የት ነበርሽ ንጉሴን የመሳሰሉ እና አለም ጌታቸው ወይንም አለም ጋለሪን እና ጋዜጠኛ ተስፋዬ ገብረ ማርያምን የመሳሰሉ ጀግና ጠንካራና ተጽዕኖ ፈጣሪ አካል ጉዳተኞች ይኖራሉ። እነሱም በስራቸው ሊመሰገኑና ሊወደሱ የሚገባቸው ጀግኖች ናቸው። ውድ የኢሳግ መዝናኛ ቤተሰቦች ዛሬ እናንተን ያስተምራልና ወጣቷን ያበረታታል ብለን ያሰብነውን በዚህ መሰናዶ በኩል ወደ እናንተ አድርሰናል። ሁላችሁም ወጣቷን በዚህ ኮመንትር እየገባችሁ ጀግናነሽ እያላችሁ ልታበረታቷትና ልትደግፏት ትችላላችሁ። ለዛሬ አብቅተናል። ቸርቆዩን